መጡት ልጆች እና ጉዳት ያልደረሰባቸው እንድድል ሆኖ ሄዶ ሳካላቸው ልጆች አይቼ ነው። እንድድል ሆኖ አንዳንድ ሰው ሄዶ ልሳካላቸው ይችላል። አንዳንድ ሰው ደግሞ ሄዶ የሚሞቱ ልጆች ስላሉ አንድ ሰው ሁለት ሰው አይቼ ልሳካላቸው እነሱም በመያት ነው። እኔ ወደዛ ተሰልጄ በዚህ ጉዳት የደረስኩት። ከሻሽመኔ አዲስ አበባ ገባ። ብዙም ሳይቆይ ወደ አዳማ ተጓዘ። ከአዳማ ጅጅጋ ደረሰ። እዚያ ከአንድ ደላላ ጋር ተገናኘ። ሰውየው በሕገ ወጥ መንገድ የሚሄዱ ሰዎችን የሚያፈላልግ ነበር። ቤቱ ሁለት ቀን አሳደረው። ከዚህ በኋላ ጉዞው በእግር ወደ በረሃ ቀጠለ። ከተወሰነ ርቀት በኋላ አንድ መኪና ወዳሉበት ደረሰ። ተሽከርካሪው ውስጥ እንዲገቡ ተጠየቀ። ወንበሩ ከውስጥ ወጥቶ ሰው በቃ እንዲ ተጫንቆ ነው የሚቀመጠው። እዛ ውስጥ ወደ ሰላሳ ሰው አካባቢ ሴቶቹም ወንዶቹም አሉበት። ከዛ በአፋር መንገድ ነው መሰለኝ። በዛን ሌሊት ሌሊት ስለምንሄድ ቦታው ልናቁ አንችልም። የት እንደደረስ ማንም አይነግረንም እና እዚህ አደራችሁ፣ እዚህ ደረሳችሁ የሚለን ስለ ስላለሌለ ቦታው ልናቁ አንችልም። እነዚህ ደላላዎች ደግሞ እየተቀበሉ ድንበር የሚያሻግሩ የአፋር መንገድ የሚመሩ ሰዎች አሉ። እነዚህ ሰዎች እየመሩ መንገድ እያሳዩ ወደ ጅቡቲ ያሻግራሉ። ከአፋር በኋላ ደግሞ በቃ ቀጥታ ጅቡቲ ነው። በእግራችን በራ ውስጥ እየር የሞተ ሰው ብዙ ሰው መንገድ ላይ ጥለናል። ሴቶቹም ወንዶቹንም ማለት ነው። ከዛ በኋላ ጅቡቲ ገብተን ጅቡቲ ላይ የሆነ ደላላ ቤት አስገብተን አስር ቀን ቆየን፣ ሰው እስኪ ሞላለት በጀልባ ሰው እስኪ ሞላለት ማለት ነው። ከዛ በኋላ የሆነች ባህር አለች ትልቅ ባህር ጋር ለመሄድ ማለት ነው። ያንን ባህር ዙረን ወደ ትልቅ ባህር ወሰደን። ባህሩ በጅቡቲና የመን ድንበር ማለት ነው። የመለግባት ያንን ባህር ነው የምንሻገረው። አዩ የምትባል ቦታ የስደተኞች ማጠራቀሚያ ቦታ ስላለ እዛ ቦታ ላይ ሰዎችን በአንድ ላይ ያስቀምጧቸዋል። ካስቀመጡ በኋላ በጀልባ ላይ ለማስገባት ባህሩን ለማሻገር ሁሉንም ወደ ስልሳና ሰባ እስኪጠራቀም ድረስ እዛ ካቀዩ በኋላ ወደ የመን እንዲሻገሩ ያደርጉታል። ሰማንያ ሰው የሚሆን ተጫነ። ለአራት ሰዓት ስንሄድ በቃ ይከብዳሉ። ውሃ ውሃው የተራጨባቸው ሴቶቹ ላይ የወርቁ ሴቶችም አሉ። ከዛ እንደምንም ብለን ስድስት ሰዓት ተጉዘን የመን ላይ የመን ድንበር ላይ ውሃውን ጨርሰን ወረን ልክ እንደወረን ውሃ ጠጥቶ የሞቱ ሴቶችም አሉ ወንዶችም አሉ። ያው ምንም ማድረግ ስለማንችል እኛም እኛም ህይወታችን ማትረም ስልንፈልግ ልክ ትንሽንዴር ትንሽ በመሳሪያ የታጠቁ ኢትዮጵያውኖችና ያመኖችን አገኘን። ይሄ ኢትዮጵያ በመሳሪያውን የሚያስፈራራል ተሸፍኖ፣ ያመኖቹ ደሞ ይመቱናል። መኪናው ውስጥ ግቡ ነው። መኪናው ስንገባ ሌላ ሰውም ታግዶ መኪና ውስጥ ያለ ሰው አለ። ያ መኪና ሽፍን ነው። በሱ ተጭነን ሀምሳ ሰው ነው የተጫነው። ሌላ ሰው ደሞ በሌላ መኪና የተጫነ ነው ከዚያም ትልቅ በረሃ ውስጥ የአንድ ሰዓት ተኩል መንገድ ተጓዘ። እዛ ውሃ የምትባል በረሃ ከወሰዱ በኋላ ማንም ሰው በማይደርስበት በረሃ ውስጥ በሽቦ የታጠረበት በላስቲክ የተወጠረ ቤት ውስጥ እያስገቡ ግለሰቦቹ ልክ እዛ ሲደርሱ ሌሎች ቀደም ምስል የገቡትን ሰዎች ሲያንገላቱ ያሳዩዋቸዋል። ቶሎ ብሎ የራሳቸው የቤተሰብ ስልክና ወይም ከሳውዲ አረቢያ ወይም ከኢትዮጵያ ያንን የራሳቸውን ስልክ ቁጥር እንዲሰጡ ለማስፈራራት ብሎ መጀመሪያ የሚያሰቃዩትን ሰዎች ቀድሞ ያሳዩቸዋል። ቤት ውስጥ ገባን፣ ውስጡ በኩምቡርሳቶ ነገር ታጥሮ በር ላይ ስንገባ ጥቅሱ ምን ይላል? ስልካችሁን አዘጋጁ ወይ ደግሞ ህይወታችሁ እንዳይጠፋ ይላል። ስንገባ ግድግዳው ምናምን ደም ነው። ስገባ ሁለት ሰው እየተመታ ነው፣ ተሰቅሎ ማለት ነው፣ እግሩና እጁ ተሰቅሎ። ይሄ እዚህ ያመጣ ነው፣ ልጅ ማለት ነው። እዚህ ያዛዝ ነው፣ በፖሊስ ያዛዝ ነው፣ ልጅ እዚህ እሱ እየደበደባቸው ነበር። እያንዳንዳቸው ቁጥር ይጠየቃሉ። ቁጥራቸውን የማይሰጡ ከሆነ ከፍተኛ የሆነ እንግልት፣ በደል፣ ከፍተኛ ግርፋት፣ ከፍተኛ የሆነ በደል ደረስባቸዋል። ያንን ቤተሰቦቻቸው ደካማ ቤተሰቦች ከሆኑ እስከ ሁለት ወር ሶስት ወር እዛ እየተንገላቱ ከፍተኛ የሆነ ግርፋት እየደረሰባቸው በደል እየደረሰባቸው እዛ ጋር ይቆያሉ። ከዛ ከቆዩ በኋላ ከሳውዲ አረቢያ ከሆነ ሳውዲ አረቢያ ላይ የተወከለ ሰው ይኖራል። የሳውዲ አረቢያ ስልክ ከሰጡ የሳውዲ አረቢያ ላይ በዚህ ስልክ እንድታስገቡ የሚል የራሳቸውን ስልክ ቁጥር ይሰጣሉ። የግል ተበዳይ ቤተሰቦች ሳውዲ አረቢያ ካሉ ለዛ ለተባለው ሰው ብሩ እንዲገባ ይደረጋል። ከ30 ሺህ እስከ 50 ሺህ ብር የሚደርስ ይህን ያለው የሚጠየቀው። ከዛ በኋላ ደግሞ ወደ ሀገር ውስጥ ከሆነ በኢትዮጵያ ውስጥ ይህንን የእነሱን ጉዳይ የሚያስፈጽሙ እዚህ ጋር ያሉ ግብረ አበሮች ስላሉ እነዚህ ሰዎች የኢትዮጵያን ስልክ ቁጥር ከሰጡ የኢትዮጵያ የግል ተበዳዮች ቤተሰቦች እነሱ በሰጡት ቁጥር መሰረት ለአጋቾቹ ግብረበሮች ብሩን እንዲያስገቡ ይደረጋል። ብር ወዲያውኑ ማስገባት ያልቻሉ ግለሰቦች እስከ ሶስት ወር እስከ አራት ወር እየተገረፉ እየተመቱ እየተደበደቡ ለአራት ወር ለአምስት ወር ይቆያሉ። እንደገና አንዳንድ ጊዜ ለሚገቡ ሰዎች አገልጋይ እንዲሆኑ የሚደረግበት ሁኔታም አለ። እዛ ጋ ከቆዩ በኋላ ገንዘብ ቶሎ ማይለቀቅ ከሆነ እነዚህ ግለሰቦች እዚ እየተንገላተው የሚኖሩበት ሁኔታ ነው ያለው። ያገሌሊ ነው ተጠየቀሱ ብራ ምጣ ተባለ ስልክ ምጡ ደውዬ ብራ ወላቸዋለሁ አለ 25 ሺ ብራ አውርዶ በሁለተኛ ቀን ወጣ። እኔ ብደውል ብደውል ስልክም ስለማይሰራ ብዙ ጊዜ እኔም ድብደባ ጀመረ። እኔም ያው ትንሽ ለምን ትመታኛለህ ብዬ ስታገለው ያዝኩት በቃ በጩቤ እንዲህ ምናምን መታኝ። ጩቤው እንደዚህ አውልቆ በዚህ እዚህ ጋር መታኝ። ከዛን ደሜ ፈሰሰ። ከዛን አርዳ አለው ብሎ እዚህ ጋር አንገቴ ጋር እዚህ ጋር ምናምን በጩቤ መታኝ። ከዛ በኋላ ታገልኩት። ደሜ ስለፈሰሰ እጄን አሰረኝና ወደ ኋላ አስሮኝ ኩላሌት ነው አውጥቼ ነው የምሸጠው እያለ እያስፈራራኝ፣ ወዴን ቀደደኝ፣ እዚህ ጋር ወጋኝ፣ ሁለት ቦታ ማለት ነው። በመኪና አርጎኝ ሜዳ ላይ ጣለኝ። ወስደውት ከአንድ ስፍራ ይጥሉታል። በአካባቢው ሲያልፍ የነበረ አንድ ሰው ያገኘዋል። እሱ አግኝቶኝ በመኪና ወስዶ ሆስፒታል አደረሰኝ። ከዛ በኋላ ትንሽ ሆስፒታሉ ሕክምና አንዶር ምናምን አድርጎልኝ ከዛን ኢትዮጵያኖች አሉ እዛ የሚሰሩ ብር አዋቶልኝ ወደ ከሚስ የምትባል ከተማ ሱደረብ ያሸኝም። እንደገና ሆስፒታል ገብቶ አንድ ወር ከ20 ቀን ህክምና እያገኘ ቆየ። አልተሻለውም። ሐኪሞቹ ቀዶ ጥገና እንዲደረግለት ጠየቁት። ወደ ሀገሩ መግባት እንደሚፈልግ ነገራቸው። ቅድሚያ ወደ ጅዳ አላኩት። ጅዳ ኤርፖርት ውስጥ ሦስት መቶ ሰዎች ወደ ኢትዮጵያ ለመግባት የተዘጋጀ ሰዎች አሉ። ሦስት መቶ ውስጥ ይሄ እኛን የበደለ ሰዎች አሉ። አንድ ሰው አለ፣ እኛ ላይ በደል ያደረሰው እኔ ነው ወጋኝ ሰውዬ አለ። እኛ እዛ ጮኸን ልጁን ለአረቦቹ ፖሊስ ስናስታውቃቸው ኢትዮጵያ ገብታችሁ ክሰሱ ተባል። እኛ ምንም ማድረግ እንዚህ ስለማንችል ኢትዮጵያ ገብታችሁ ክሰሱ ተባል። ከዛን እሺ፣ ምንም ማድረግ አንችልም። ከዛ መውጣት ስለማይችል ወደ ኢትዮጵያ ኤርፖርት ስንመጣ እዚህ በፖሊስ በፌዴራል ፖሊስ እዚያ ውስጥ በሚሰሩት አመለከትን። ይህን ሰውዬ በደል ስላደረሰብን በህግ ስር እንዲውሉልን ብለን አመለከትን። ከዛ በኋላ እዛ ኤርፖርት ፖሊስ አሉ፣ እነሱ ቃላችን ተቀብሎ እዚህ አመጡ። በአሁኑ ሰዓት የግል ተበዳዮቹ ግማሾቹ ወደ ቤተሰቦቻቸው የተመለሱበት፣ ሌላዎቹ ደግሞ ራሳቸውን እስኪያውቁ ድረስ የተወሰነ አይል ድጋፍ እያደረግን በራሳችን እያቆየን ያለንበት ሁኔታ ነው ያለው። ሌላ ደግሞ ተከሳሹ በጊዜ ቀጠሮ ተጠይቆበት ምርመራ እየተጣራ ነው። በአሁኑ ሰዓት ያለው ጥፋተኞችንም ደግሞ እኛ በተቻልን መጠን ምርመራውን በማጣራት እንዲቀጡ የምናደርግበትም ሁኔታዎች አሉ። ከፍተኛ የሆነ ቅጣት የሚያገኙበት አለ። የተወደዳችሁ ተመልካቾቻችን የመጨረሻዊ ዝግጅታችን ምዕራፍ ላይ ደርሰናል። በስተ መጨረሻ